አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምድላ እኔ በጣም ሰላም ነኝ። እናንተስ እንዴት ናችሁ? በያላችሁበት ስራ፣ ጤና እንዴት ይዟችኋል? ከእኔ ጋ አልሐምድላ ሁሉ ሰላም ነው። ዛሬ አዲስ ነገር ነው ይዤላችሁ የመጣሁት ማለት ነው። አዲስ ነገር ነው ለእናንተ ይጠቅማችኋል ብዬ ነው እኔ እየተጎዳሁበት ነገር ስለሆነ በራሴ ላይ እየደረሰብኝ ነገር ስለሆነ ለእናንተ ደግሞ ላካፍላችሁ እና ትጠቀሙበታላችሁ ብዬ ነው ማለት ነው። ነገሩ ምን መሰላችሁ? አሁን ላይ ኢትዮጵያ ማለት ነው ወረርሺ በስቶባታል፣ ወረርሺ ነው የሚባለው። የሰው ወረርሽኝ በስቶባታል ማለት ነው። የሰው ሰይጣን በስቶባታል። ከዚህ አላህ እንዲጠብቃችሁ ምኞቴ ነው። እኔ አንዴ ተበልቻለሁ፣ ተሸውጃለሁ። እናንተ ደግሞ እንደእንዴኔ እንዲያትበሉ ነው ይሄንን እንትን ምሰራላቸው ወይም ቪዲዮ ምሰራላችሁ ማለት ነው። ነገሩ ምን መሰላችሁ? የሆነ ሰዓት ላይ ስልክ ተደወለብኝና፣ ጦይባ እንዴት ነሽ ደህና ነሽ ወይ? ስሜን ራሱ ማወቁ ማለት ነው። ደህና ነኝ አልሐምዱሊላህ። ግን ቴሌግራም ላይ ማን ከተተኝ ማን ያስገባኝ አላቅም። የሆነ የዲያስፖራ ግሩፕ ብለው ይሄን ያህል ሰው ይሄን ያህል ሰው አርታ አረጋችሁ፣ ይሄን ያህል ብር ከፈላችኋል፣ ይሄን ያህል ሰው ይሄን በቃ በሰው መጠን ከፍታለው ብሩም ማለት ነው ይሄን ያህል ሰው ተጨመራችሁ፣ ይሄን ያህል በአካውንታችሁ ይገባል፣ ምናምን እየተባለ ማዕት ሰው አለ እዛ ግሩፕ ውስጥ ማለት ነው። ማዕት ሰው አለ ግሩፑን እንዲልኳቸው የዲያስፖራ ግሩፕ ነው የሚለው ከዛ እዛ የራሳቸው አባል አላቸው እዛ ውስጥ ማለት ነው። የሚገርመው የተደጋጋሚ ተደጋጋሚ ጊዜ የምጽፍ የሴት ፕሮፋይል ሆኖ የምጽፍ ልጅ አለች። አመሰግናለሁ፣ ይሄን ያህል በአካውንት የገብቶልኛል፣ አመሰግናለሁ። መልሳ ያንኑ የጻፈችው መልሳ ደግሞ ለአዲስ ገቢዎች ያንን ትለቀዋለች ማለት ነው፣ በግሩብ ላይ። ከዛ ሰው ደግሞ እውነት እየመሰለው እውነት እየመሰለው አካውንት ቁጥር ይጽፋል፣ ያስገባል፣ አካውንት ቁጥር ይልክላቸዋል በዛ ማለት ነው፣ ብር ሊያገኝ ማለት ነው። አልገባልንም፣ ይህን ያህል ሰው እኮ ግሩቡ ጨምረናል፣ አልገባልንም ምናምን እያሉ ይጽፋሉ። ከዛ እዛ ውስጥ ያለ ለቀም ያደረግና አካውንትህን ስምህን ለቀም ያደረጋል። በጎን በውስጥ ይመጣና ማን ነው የምትባለው ስምህን ከና ያትህ ምናምን አካውንትህን ላክልኝ፣ እናመሰግናለን፣ ይሄን ያህል ሰው ስለጨመርክ እናመሰግናለን፣ ብሩ በአካውንትህ ይገባል ይላል። ስምህን አወቀ። ትንሽ ቆየት ብሎ መረጃውን ተያዘ በኋላ እያንተን በውስጥ የተጻጻፍኩበትን ሙሉ ድሌት ያደርጋል ማለት ነው። ከዛ በኋላ የሚደውሉልህ ሁሉ እራሱ በሳፋሪኮም ነው ሳፋሪኮም እዝህ እኛ ጋ ስለለለ እንትን ህ ፎቶቸው ምናቸው መረጃቸው አይወጣም። በተለይ መካን ሰላም የለም ከተሞች ሴ ምናምን አለመሰለ ከዛ በኋላ ይደውልና በቀጥታ ስልክ ምን ይላል መሰለህ፣ ወይም ምን ይልሻል። እኔ ተበልቻለሁ። አንዳንድ ጊዜ ብልጥ አንችም ተሸወርች ወይ ምናምን ብልጥ አንዳንድ ጊዜ ይንበለጠጣል ማለት ነው። ሰው እንደ ብልጥ ሊያኝ ይችላል። እየዋሃነ ማለት ይቻላል። እኔ በዚህ ላይ ተሸውጃለሁኝ። ደግሞ እኮ በሶሻል ሚዲያ እያየሁ ነው ብዙ ሰው ታጭ በርባሪዎች ራሳችሁን ጠብቁ፣ ታጭ በርባሪዎች እራሳችሁን ጠብቁ የሚባልበት ሰዓት በበዛበት ሰዓት እኔ ግን ራሴን አልጠበቅኩም ማለት ነው። በጣም ያሳፍራል። ይሄን ራሱ ማውራት ትንሽ ይከብዳል፣ ግን ቢሆንም ራሴ የተጎዳሁበትን ለእናንተ ብነግራችሁ ትጠቀሙበት ያላችሁ ብዬ ስላሰብኩኝ ነው ማለት ነው። እኔ ብቻ አይደለሁም ስንቱ ምሁር ይበላል፣ በነገራችን ላይ በሚሊዮን የሚቆጠር ብር ይበላል ማለት ነው። እና ከዛም መረጃውን ከዛ ታጠና በኋላ በውስጥ መስመር ይመጣልሻል። ከሊያ በሉት ትባያለሽ። ከዚህ በፊት አካውንት ትጠቀሚ ነበር እና አካውንትሽን በእርግጥ ልከሻል በአካውንትሽ ብር እንዲያስገባልሽ እኔ የምከተለውን እንትን ላይ እኔ የምልሽን ነገር በይ ወይም ጻፊ ልሽና ቀጥታ ይደውልና አንቺ አካውንትሽ ትገቢ ያለሽ። ሞባይል ባንኪንግ የሚባል ነገር አለ። ቁጭ ብለሽ ቁጭ ብለሽ የምታስተላልፉ ነገር ማለት ነው። ከዛ ኮድ ያላቸው እኔ እናትዬ እውቀታቸው የረቀቀ ነው፣ በጣም የረቀቀ ነው ማለት ነው። ይህን ልሻል፣ ይህንክ ይልሻል። በራስሽ አካውንት ይህንክ እንደዚህ በይ፣ እንደዚህ በይ፣ እንደዚህ በይ እያለ በጣም ሚስጥር ቁጥሩ የበዛበት በዜሮ ዜሮ ጀምሮ ያ በተገላቢጦሽ መሰለኝ። ከዛ በኋላ አንቺ ስነኪ ወይም አንተ ስነካ ላፍ እያረገ ወዴሱ አካውንት ያስገባል ማለት ነው። አካውንትም አለ፣ የራሳቸው የሆነ ሚስጥር ቁጥር አላቸው። ንግድ ባንክ ራሱ ሄዳችሁ አታገኙት የነሱ ሚስጥር ቁጥር። በኢትዮጵያ ንግድ ባንክ ቢደውሉላችሁ መታወቂያ አንተን ስለሚሉ ይሄ በቴሌ የቴሌ ስልክ ቢኖራቸው ኑሮ በሳፋሪ ኮም ባይሆን ቢያንስ መታወቂያቸው ሊገኝ ይችል ነበረ። ወዲያው ተደረሰባችሁባቸው ብሩ ማሳገድ ትችሉ ነበር፣ በባንክ ማለት ነው። ግን የነሱ በጣም ለየት ያለ ነው። ኮዲያቸው በጣም ለየት ያለ ስለሆነ አይገኝም ማለት ነው። አይገኝም ጭራሽ። ባንክ ዲያችሁ ራሱ ማሳገድ አትችሉም። ከዛ በኋላ የንኪ የንኪ ይልሻል ወይም ያንን ብር እየነካህ እስካለህ ብር እስካለቀ ድረስ እንደ ብሬ ምንድን ነው እየቀነሰ ነው ልትሉ ትችላላችሁ። ምናምን ይሄን ይሄንን ያህል ላኪ እና ይሄንን ያህል ተጨምሮ ተሰራሽ በቃ ይገባልሃል ወይም ይገባልሻል ይልሻል። ያው አገይባይ ማይሰራው ነገር የለም ማያረገው ነገር የለም። ልትልኪ ነው ወይም ልትልክ ነው። በዛ ሰዓት ስልኩን ነው ጠርቅም የሚያደርገው ማለት ነው። ልክ ብሩ እንደገባለ ሲያቅ አመሰግናለሁ ብሎ ስልኩን ይዘጋል። አንቺ በማታውቂው ነገር ብርሽን ተዘረፍሽ ማለት ነው። በተለይ ደግሞ ይሄ መረጃ የሚጠቅመው አዲስ ምት ገቡቶች በቃ ያጠናችኋል፣ ተጎናችሁ ነው ኢንፎርሜሽን፣ ያጠናሉ፣ ስማችሁን ያጠናሉ፣ አካባቢያችሁን ያጠናሉ። በቃ ሙሉ ነገር አንቺ እንደዚህ እንደዚያ ያለሽ ወይ እንደዚያ አይነት ስራ እንስራ ወይም ሊልሽ ይችላል። እኔ ያላስገቢ ይሄን ያለልክልሻለው ይሄ የምንዲነ የኦንላይን ስራ ነው ሊልሽ ይችላል። መኛታቸው በጣም ብዙ ነው ማለት ነው። በዛ አጋጣሚ ይ እንደዚም አይነት ስርዓት አለ ብር የሚያስገኝት እና የዝ ተሳታፊ ትሆኛለሽ። ከዛ በኋላ ማን ይጎዳል? አንቺ ትጎጃለሽ ማለት ነው። እና ከእንደዛ አይነት ነገር ተጠንቀቁ። ድጋሜ ደግሞ የሆነ ሰዓት አሎ ሰላም ነው ሰለሞን ይባላለሁኝ ከኢትዮጵያ ንግድ ባንክ ሊበላ ብሏል። ቲክቶክ ላይታችሁ ትሆነ የሆነ ልጅ ሊበላ ይል ነበረ እና ከኢትዮጵያ ንግድ ባንክ ነው ሰለሞን እባላለሁኝ ከስድስት ወር በፊት እኔ የደወለልኝ ማለት ነው። ከስድስት ወር በፊት ሞባይል ባንክ ተጠቀሚ ነበረ? አዎ ተጠቀማለሁ እና አውቀሽ ሁንም ሳላውቅ አላውቅም የሉ ተሪ ቁጥር ሳትወስጂ ነው የወጣሽው አለኝ። እና ምን ነሽ ነው እንትኑ የሉ ተሪ ቁጥር ያላነሳሽው ምናምን አለኝ። አውቄ ነው አልኩት አውቄ ነው ስለው ማለት ነው፣ ስልኩን ጆሮዬ ላይ ዘጋብኝ ማለት ነው። ሲነቃባቸው ለሰከንድ እንኳን አይታገሷችሁም። በቃ እንዴ ነቃችሁ ሲያውቁ ስልኩን ጥርቅም አድርገው ነው የሚወጡት ማለት ነው። በዚህ አጋጣሚ አንድ ሰው ወይም ሁለት ሰው አይደለም በየቦታው ማለት ነው። በሚሊዮን የሚበሉ ሀብታሞች ዋዎች አሉ። ይሄን ያላክና ይሄን ያልላክላል፣ እንደዚህ አይነት የኦንላይን ስራ አለ ምናምን እያሉ እያታለሉ በቃ ወረርሽኝ፣ የሰው ወረርሽኝ፣ የሰው ሰይጣን ኢትዮጵያ ውስጥ በዝቷል። አላህዬ እነዚህ ደግሞ የሚገርማቸው፣ እነዚህ ሰዎች የሚሞቱት የሚሞቱት በሳንባ ምች ነው። እንደዚህ አይነት ውስጥ ይገቡ ልጆች የሚሞቱት በሳንባ ምች ነው። አላህ ድርቅ ነው የሚያደርጋቸው። አላህ ድርቅ ያርጋቸው እስከ መጨረሻ ማለት ነው። እና እራሳችሁን ጠብቁ ለማለት ያክል ነው። አጭበርባሪዎች፣ እራሳችሁን ጠብቁ። እኔ የደረሰብኝ እኔ ሰላሳ ሺህ ብር ተበልቻለሁ። ለምሳሌ የዋህ ማለት ነው። ምን ልትሉ ትችላላችሁ ኔ? በጣም ነው እኮ የሚገርመው። በጣም ቢያንስ ትምህርቱም ባላይ ብዙ ጊዜ አጭበርባሪዎች አሉ እንደሚባል እየሰማውኝ እየሰማሁኝ እያየሁኝ በቃ የሆነ ሰዓት ተበላው ማለት ነው። እናንተም ደግሞ ይሄ እንዳይደርስባችሁ ሁልጊዜ አማን አይገኝም፣ ሁልጊዜ ብልጠት አይገኝም፣ ሁልጊዜም ጥንቃቄም ስለማይኖር ግን አንዳንድ ጊዜ የመታወስ ስራ ስላለ ዘዴያቸው አያልቅም፣ በቃ ዘዴያቸው አያልቅም ማለት ነው እና ይሄ ከመፈጠሩ በፊት እራሳችሁን እንዲጠብቁ ነው። ኢትዮጵያ ውስጥ በቃ በጣም የሚያስጠላ ነገር ለሊት ለሊት ቤት ተሰብሮ የሚሰረቅበት አጋጣሚ አለ። ቀን ደግሞ በገዛ ስልካችን የሚሰርቁበት አጋጣሚ አለ። ከኤርፖርት ስትመጣ ምናምን በቃ እንትንን ተኋላ ጀርባውን መጥቶ ወርቅ ሳይቀር ምን ሳይቀር የሚወስዱ ልጆች አሉ። ይሄ ምንድን ነው የሚባለው? ለማንኛውም ችንታክል ኢንፎ ታረኳችሁኝ። እኔ ሌላ በአዲስ ቪዲዮ እንገናኛለን። ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ